እሺ፣ አግብቶ የፈታ ቢሆን ችግር አለው? ምንም ችግር የለም። ዋናው ፍቅር እንደም ትዳር ኖሮትም ተቻለ የፈለገውን ይሁን። ስ ያኔ በቃ ተተሳስበን የምንኖር ተሆነ ትዳርም ቢኖረው እሱ ተፈለገው ፍላጎትም ማሟላት ይችላሉ። እኔ ችግር የለብኝ። ዋና የሰው ልጅ ፍቅረት ነው፣ ዋናው ፍቅረት ነው ማለት ትዳር ቢኖረውም ትዳር ቢኖረውም ዝናሽ ትዳር ቢኖረውም ችግር የለውም። ስቲ ሁለተኛ ሚስት ልትሆኚ ማለት ነው። ያ ነው ያልኩሽ። ያኔ አሁን ፈተው ውጭ ለሆነ እየተረዳዱ እየተመካከሩ እሱ ለብቻ ሆነ የተለያዩ ነው ያልኩት እንጂ አንድ ላይ ሆነን አይደለም። ኢቭን ያኔ እሺ፣ ጋባ አልሙቶ የፈታ ቢሆንም ችግር የለውም ከሚስቱ ጋር እየሄደ የሚገናኙ የድከድር ከፈታት ሚስቱ ጋር እየሄደ ልጆቹን የሚያይ ሚስቱን የሚጠይቅ ቢሆን ችግር የለብሽም። የሚስቱን ልደት ተደግሶ ተሄዶ ከሚስቱ ጋር እኔ ራሷ አግዛት አለሁ። እኔ ራሷ ብሬድ በቃ ፒስ እንደሆነ አለ ህቴን እቺ ህቷ ነኝ አግዛት አለ ታግዘኛል። ምንም ችግር የለውም። እንደዚህ አይነት ሴት እኮ ነው ያጠፋው ዘንድ ስለዚህ፣ ቆይ የሚስቱን ልደት ፓርቲ ተደግሶ ሲጠራ አይ እኔ ብቻ ሄድ ልሂድ ቢልሽ ትፈቅጂለታለሽ? ብቻውን ሄዶ የቀድሞ ሚስቱን ልደት አብሯት እንዲያከብር ምናምን ስጦታ ይዞላት እንዴት ትፈቅጂለታለሽ? እኔ እሱ ለብቻ ስጦታ ዘላት ሄዳ እኔም ስጦታ ዘላት ሄዳ ለ እኔ ሲሆን እህቱ አይደለሁም እህቱ ነኝ እህቱን እህቷ ነኝ አይ እህት አያስፈልገኝም እሱ ብቻ መጥቶ ልደቴን አብሮኝ አክብር ብትልሽ ስጦታ ይዞ ትፈቅጅላ ካለሽ ባልሽ ሚስጠራጠሪምአተጠራጠሪምምባት ሌላ ነገር ቢያደርጉ ብለሽ ያደርጉ እኔ ያደርጉ ምን ችግር የለም ፍላጎትን ማሟላት አለብኝ ምንም ችግር የለብኝ እንደዛ ሁለቱ ጁ ማለት ነው ካልቀናሽ እወደዋለሁ ለምን ለምን የእሱም የእሷም መጀመሪያ አይተዋለች አይተውታል መልሶ ወደ እሷ ልሄድ ታለ ይሄድ ለምን ያኔ ኢቨን በቃ እንዳትሄድ እንዳዝበት አልኩት እንደም የበለጠ ይሄዳል አአሰርኩንቺ ጋም ከእሷ ጋር ቢሆን ችግር የለብሽም፣ ማለት ምንም ችግር የለብንም። እሱ ብቻ ደስተኛ ይሁን፣ እኔን ያስተዳድረኝ፣ እሷንም ያስተዳድረ። ዝናሽ ምን መሰለሽ፣ አሁን እዚህ ጋር የእውነት ይህን መስፈርት የሚያሟላ ወንድ ሊመጣ የሚመስለው ጀስት አግብቶ አሜሪካ ወይም አውሮፓ እንዲወስድሽ እንጂ። አንቺ እንዴት ነው ማለት አያምም ባሌ ሄዶ ከቀድሞ ሚስቱ ጋር እያደረ እኔ እያወቅኩኝ ችግር የለብኝም፣ እኔንም እሷንም ማስተዳደር ከቻለ እሱኬ ካልኩኝ አይ ላይክ ወንድም አይደለም አባቴ አይደለም ባሌ ሆኖ እንዴት አልቀናበትም? ማለት ያኔ ቅናት የሚያሳድርብን እኮ ቅናት ምን መሰለሽ ነው እዚህ ጋር በመጽሐፍ ቅዱስም አለ። ግን ቅናታችን ላይ ስናስገባው ያኔ ሴጣን የተደረበብኝ ይመስለኝ። ለኔ እኔ ቅናት የለብኝም። ያኔ ደስተኛ ሆኜ ያ ኢየሱስ እሱም ደስተኛ ሆኜ ነው እሱም በቃ ደስተኛ እንዲሆን ባለው ነገር በቃ ያኔ ምን ልበልሽ እንጂ እኔ ቅናት ስለሌለብኝ ሴቶች በጣም የተቸገርነው ነገር ቅናት ነው። ሁላችንም እንዳንቺ ቅናት ባይኖርብን ባሎቻችን ሁለተኛም ሶስተኛም ሚስት ጋር እየሄዱ ሲያድሩ አንንጨረጨርም። ትዳራችንን አ ልጆችና ቤት የምስክሬ ነህ እና ያችኛዋ ሚስቱ ጋር ፈቀድሽለት፣ አንድ ልጠይቅሽ፣ ያችኛዋ ሚስቱ ጋር እንዲሄድ ፈቀድሽለት? ሌላ ሴት ጋር ሲሄድ ሌላ ሴት ጋር ሲሄድ እሷ ጋር ነው የሄድኩት ብሎች ሌላ ቦታ ብሄድስ ማለትም ምትወዱና ምታፈቅዱ ከሆነ እንዲሄድ አልፈቅድለትም። የሚሄድበትን ቦታ ሊነግረኝ ይፈልጋለሁ። ሲቀጥል ደግሞ ከተፋቱ ሚስቱ ጋር አብረን ከሆነ ኦፍኮርስ ልንሄድ እንችላለን። ብቻውን ግን መሄዱ ትንሽ አይከብድም ወይ? ምክንያቱም ወንድ የሚያገባው ማለት ነው የሚወዳትንና የሚያፈቅራትን ሴት ነው ወንድ ልጅ ሲያገባው የሚያገባው ሲለያዩ፣ ግን ሲለያዩ ማለት ወይ በሴጣን ሴጣን በቃ የሆነ ግልፍተኛ ሆኖ ወይ በሆነ ነገር ፍቅሩ ሳይወጣለት ከሆነ የተለያዩት በተገናኙ ጊዜ ይቅርታ የሚባል ነገር አለ እኮ። ይድናል። ይቅርታ ብሎ አብሮት ቢሆንስ ይቅርታ ብሎ አብሮት ቢሆንስ? ጀስት ለጥያቄ ነው። ማስተዳደር ከቻለ እኔምለች ቅናት መጥፎ ነገር ነው። አልቀናም። እኔንም እሷንም ማስተዳደር ከቻለ ችግር የለውም። እያደረሷ ጋ እኔ ጋም ቢመጣ ምንም ችግር የለውም። ለምን እሱ ዋናው እኔን ያስደስተኝ። እኔ በቃ እሱ እኔ ቤቱን እንዳይጎልበት ለልጆቼ እንዳያጎልብኝ እፈልጋለሁ። ያኔ ፍቅር እኔ ፍቅር ነው ያኔ ፍቅርን ነው የምፈልገው። ፍቅር እንድሰጠኝ እንደ አባት ኃላፊነት ወስዶልኝ ይች ልጅ የሰው ነች ምናምን ሳይል ይች ልጅ እህቴ ነች አካሌ ነች ራሴ ነች በቃ ምን ቦታ እንዳትሄድብኝ ብሎ ጠበቅ አድርጎት እንዲዘኝ እንዲዘው ነው እንጂ ዝም ብሎ ዘለል ዘለል ብሎ አይደለም እኔ አልፈልግም እንደዚ እዛች ሚስቱ ጋር ተሄደ ቃል ይገባልኛል ተሷ ውጭም አየት አልፈቅድለትም አዎ ዝናሽዬ እኔ እናት አንድ ነገር አንቺ በጣም ጎበዝ ነሽ እኔ በጣም ሰው ሁሉ በራሱ አስተሳሰብ ትክክል ነው ብያምናለሁ ህይወትሽ ነው መብትሽ ነው ትክክል ነሽ በገዛ ህይወትሽ ግን ይሄ አስተሳሰብ ትክክል አይደለም። ትክክል አይደለም ማለት አልችልም። ሶሪ ትክክል ነሽ። ሁሉም ትክክል ነው። ግን ያ ትክክል አውዬ እኔ ረዳሽ እና ትክክል አይደለም። በአሁን ላይ ያለንበት ጊዜ ላይ አይደለም። በእኔ ሰዎች ደው ባለንበት ጊዜው ነው አንድ ለአንድ ወንድ እዚጋ እኛም በሃይማኖቴ፣ አንድ ባልና ሚስት አንድ ለሚያስፈ ፍቃ የኛ መጽሐፍ ቅዱስ ንትን የሚለው የሚፈቅደው ግን

ልጆቹ መኖራቸው ታዲያ ከእሷ ጋር እንዲያደር ምን ያደርጋል? ልጆቹን ሄዶ አይቶ መመለስ ይችላል፣ ግን እሷ ጋር ማደሩ ካደረ ከፈለገ ምንም ችግር የለብኝም። ስቲ እማትወጁ ነው የሚመስለው። ለምን ሰው በሚወድ ይቀናል፣ ፍቅር። እኔ ግን ቅናት ስለሌለብኝ በቃ እናንተ አንቺ ደስ እንዳለሽ፣ እኔ እንደ እናት ኃላፊነት ሰጥቼሻለሁ። በቃ ጠቅላላ አልችል ልንገርሽ፣ እንደ እናት ኃላፊነት ሰጥቼሻለሁ። ይሄ ሆናታል ብለሽ እኔ ለእናቴ አንድ ነኝ፣ አባት የለኝም።

ለምሳሌ እኔ የሚሰድብ ይስደበኝ፣ የሚወድ ውደደኝ። ሚጠላኝት ላይ መብቱ ነው። የሚወደኝ ውደደኝ መብቱ ነው። የሚጠላኝን ለምን ጠላኝ አልልም። ለምን መብት ስላለው የመጥላት። ስለዚህ አንድ ሰው በህይወቱ በራሱ ህይወት የፈለገውን ህይወት የመኖር መብት አለው። ገባሽ? ያንቺ ህይወት ስለሆነ የፈለግሽን የመኖር መብት አለሽ። ይህንን ወቂ። ማንም ያንቺን መብት መጋፋት አይችልም። የመረጥሽውን ላይፍ ስታይል መኖር ትችያለሽ፣ በራስሽ ህይወት እስከሆነ ድረስ የሰው ልጅ ነው የሚባለው የሰው ህይወት ላይ ሲገባ ነው። እና መብትሽ፣ አቋምሽ ነው አንደኛ ከህይወቴ ላይ ህይወታችን ላይ አንድ ላይ ፍቅር ሆነን ፒስ ሆነን ሶስተኛ ሰው አላስገባም። ጠብም ሆነ ፍቅርም ሆነ ምንም ሆነ እራሳችን ቤት ውስጥ በይቅርታ በቃ በሁሉም ነገር ውስጣችን እራሳችን ማረም አለብን። አንተ አንተ አየህ ተንተን ጋር ተምስቴ ጋር እኮ ዛሬ ተጣልቻለሁ ሂድና አስታርቀኝ የሚል ወንድ አልወድም። እንደ ሴት ምላሳ ወንድ አልወድም። ረጋ ብሎ አስተውሎ ዝናሽ ይሄን አጥርትሻል እኮ ለምን እንደዛ አደረግሽ? እሺ ይቅርታ ብዬ